ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የህዳር 5 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደቡብ ኢትዮጵያ ክልል የተከሰተው አዲስ ምንነቱ ያልተረጋገጠ ተላላፊ በሽታ የፈጠረው ስጋት እንደቀጠለ ነው፤ ትሰሙታላችሁ። በአራት ኪሎ ቤተ መንግስት ጥበቃ ይሰሩ የነበሩ የሪፐብሊካን ጋርዱ አባላት ፋኖን መቀላቀላቸው ተሰምቷል። እነዚህ የአብይ ጠባቂዎች እንዴት ፋኖን ተቀላቀሉ የሚለውን ይዘናል። ትናንት ከአዲግራት ወደ መቀሌ የሚወስደው መንገድ በተቃው ተቃውሞ የዘጉት የትግራይ ኃይል አባላት የሚያነጋግረን አመራር ካልመጣና አናቆምም ማለታቸው ተሰምቷል። ዝርዝር ዘገባ አለን። ኤርትራ ከኢራን አገኘቻቸው የተባሉት እጅግ ዘመናዊ ድሮኖች የብልጽግናን የጦርነት ፍላጎት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 በመጪው ህዳር 6 ቀን 2018 ዓ ም ወይም ኖቬምበር 15 2025 ከ6 ፒኤም ስት ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋና ዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማኅበራት ኅብረት ሰሜን አሜሪካ ፋና እና ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦለታል። በደቡብ ኢትዮጵያ ክልል የተከሰተው አዲስ ምንነቱ ያልተረጋገጠ ተላላፊ በሽታ የፈጠረው ስጋት እንደቀጠለ ነው። በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለው ሄሞራጂክ ፊቨር መከሰቱን የጤና ሚኒስቴር በሰጠው መግለጫ ማሳወቁ ይታወቃል። ምንነቱ በመረጋገጥ ላይ ነው የተባለው በዚህ ወረርሽኝ በሽታ ምክንያት በጂንካ ከተማ ሁለት የጤና ባለሙያዎችን ጨምሮ በአጠቃላይ ስድስት ሰዎች ህይወት ማለፉን መዘገባችን ይታወሳል። እንደ ጤና ሚኒስቴር መረጃ እስካሁን በበሽታው ስምንት ሰዎች ተጠርጥረዋል። በላብራቶሪ ምርመራ ውጤቱና በምንነቱ ዙሪያ እስካሁኗ ሰዓት ድረስ ከጤና ሚኒስትርም ሆነ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጠ መግለጫ የለም። ቫይራል ሄሞራጂክ ፊቨር በሚለው ዙሪያ የውስጥ ደዌ ስፔሻሊስት እና የተላላፊ በሽታዎች ፌሎ የሆኑት ዶክተር ሰላም ቦጋለ ዘርዘር ያለ መረጃ ሰጥተዋል። ቫይራል ሄሞራጂክ ፊቨር በተለያዩ ምድቦች የሚከፈሉ የቫይረስ አይነቶች የሚከሰት ከባድ ምልክቶችን ያካተተ የህመም አይነት ስብስብ ሲሆን ትኩሳት፣ ደመድማት፣ የሰውነት ክፍሎች ስራ እክል የእነዚህ ህመሞች ምልክት ምልክት ናቸው። በተለያዩ የቫይረስ አይነቶች ሲከሰት የሚያመሳስላቸው ምልክት እንዳለ ሆኖ የህመሙ መተላለፊያ፣ ክብደትና መከላከያ እንደየቫይረሱ አይነት ይለያያል። ለቫይራል ሄሞራጂክ ፊቨር መከሰት መንስኤዎች ደግሞ ኢቦላ ቫይረስ፣ ማርበርግ ቫይረስ፣ ላሳ ፊቨር ቫይረስ፣ ደንጉ ቫይረስ የለው ፊቨር ቫይረስ፣ ሪፍት ቫሊ ፊቨር ቫይረስ፣ ክሪሚየን ኮንጎ ሂሞራጂክ ፊቨር ና ሌሎች ቫይረሶች መንስኤ ናቸው። በእነዚህ ህመሞች አንድ ሰው ከተያዘ በአማካኝ ከ2 እስከ 21 ቀን ምልክት ማሳየት ይጀምራል። በበሽታው የተያዘ ሰው የሚያሳያቸው ምልክቶች ሲጀምሩ እንደ ሌሎች ትኩሳት አምጪ ተላላፊ ህመሞች ራስ ምታት፣ ትኩሳት፣ ብርድ ብርድ ማለት፣ ጡንቻ ህመም፣ ድካም፣ ትውከት ና የምግብ ፍላጎት መቀነስ ያስከትላሉ። ቀስ በቀስ ከበድ በማለት ደም ከተለያዩ የሰውነት ክፍሎች መድማት ይጀምራል። እንዲሁም የሰውነት ክፍሎች ለምሳሌ ሳምባ፣ ኩላሊት፣ ጉበት ስራቸው ይዳከማል። እንዲሁም ደም ግፊት መውረድ ና ሌሎችም የሰውነት አካሎች ጉዳትና ሞት ሊያስከትሉ ይችላሉ። የሞት ምጣኔ እንደየ ቫይረሱ ና ክብደቱ ሲለያይ፣ ደንጉ ከባድ ህመም ሳያመጣ ከመዳን እስከ ተወሰነ ሞት ያስከትላል። ላሳ እስከ ሀያ በመቶ ሞት ሊያስከትል፣ እንዲሁም እነ ማርበርግ ቫይረስ ደግሞ እስከ ሰማኒያ በመቶ ሞት ሊያስከትሉ ይችላሉ። ከላይ የተጠቀሱት ምልክቶች በሄሞራጂክ ፊቨር ብቻ ሳይሆን በሌሎች ህመሞችን ምክንያት ሊከሰቱ ይችላሉ ለምሳሌ ከባድ ወባ፣ ባክቴሪያ የሚመጣ ሴፕሲስ፣ ሜኒንጀ ኮከስ ተብሎ የሚጠራው ማጅራት ገትር አምጪ ተህዋስ እነዚህን መሰል ምልክቶች ሊያስከትሉ ይችላሉ። ስለዚህ የህመሙ ምንነት በምርመራ መረጋገጥ አለበት። የቫይራል ሄሞራጂክ ፊቨር መተላለፊያ መንገዶች እንደየ ቫይረሱ ይለያያሉ። ቢምቢ ተብሎ የሚጠራው ትንኝ ደንጉና የሎው ፊቨር ያስተላልፋል። የሌሊት ወፍ ኢቦላ ና ማርበርግ ያስተላልፋል። የአይጥ አይነቶች ላሳ የተሰኘውን ፊቨር ያስተላልፋል። መዥገር ክሪሚየን ኮንጎ የተሰኘ እንደተገኘውን ያስተላልፋል። ከላይ የተጠቀሱት የቫይረሱ አይነትና አስተላላፊዎች ሲሆኑ በተለይ ኢቦላና ማርበርግ በበሽታው ከታመመ ሰው ጋር በሚኖር የቅርብ አካላዊ ንክክ ይተላለፋሉ። ከላይ የተጠቀሱት ምልክቶች ሲከሰቱ በቶሎ ጤና ተቋም መሄድ ያስፈልጋል። እነዚህ ህመሞች ሰውነት ላይ ያስከተሉት ጉዳት በተለያዩ ምርመራዎች ይታያል። እንዲሁም ትክክለኛ መንስኤው በደም ወይም ሰውነት ፈሳሽ ናሙና ምርመራ መረጋገጥ አለበት። የህክምና እርዳታ በቶሎ ማድረግ ለማገገም እንዲሁም መተላለፍን ለመቀነስ ይረዳል። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው ለዚህ በሽታ አፋጣኝ ምላሽ ለመስጠት 300 ሺህ የአሜሪካ ዶላር ድጋፍ መደረጉን አሳውቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300 ሺህ የአሜሪካ ዶላር ድጋፍ መደረጉን ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፍን ለማሳደግ ለማሳደግ ዝግጁ መሆኑንም አክለው ገልጸዋል። የዓለም ጤና ድርጅት በሽታ ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒትና ቁሳቁሶችን መላኩንም ዳይሬክተሩ አሳውቀዋል። በአራት ኪሎ ቤተ መንግስት ጥበቃ ይሰሩ የነበሩ የሪፐብሊካን ጋርዱ አባላት ፋኖን መቀላቀላቸው ተሰማ። ህዳር 3 2018 ዓ ም ሁለት ቁልፍ የሪፐብሊካን ጋርድ አባላት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ቡልጋ ክፍለ ጦር ተስፋ ብርጌድን ተቀላቅለዋል። በቤተ መንግስት በጀት የሚተዳደሩ በሀገረ ፈረንሳይ የሰለጠኑ ሁለት ወሳኝ የሪፐብሊካን ጋርድ አባላት ማቸው የፋኖን ትግል በይፋ መቀላቀላቸው የተገለጸው የሪፐብሊካን ጋርድ አባላት ናቸው። የፋኖን ትግል በይፋ መቀላቀላቸው የተገለጸው ሁለት ኤኬም 105 ጥቁር ክላሽንኮቭ መሳሪያ በመያዝ ከተገፋው አማራ ህዝብ ጎን ተሰልፈዋል ተብለዋል። እነዚህ አብይንና ቤተ መንግስቱን ሲጠብቁ የነበሩ የሪፐብሊካን ጋርዶች ፋኖን ለመውጋት በሚል ከተሰማሩበት ሰሜን ሸዋ ቀጠና ጠፍተው ነው ፋኖን የተቀላቀሉት ተብለዋል። በሌላ በኩል የአሳምነው ክፍለ ጦርና የዞብል አምባ ክፍለ ጦር አህዶች በጥምረት ባደረጉት ተጋድሎ ድል አስመዝግበዋል። የምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አህዶች ዛሬ ህዳር 4 2018 ዓ ም ንጋት ጀምሮ በጥምረት ባደረጉት ተጋድሎ ወሳኝ ወታደራዊ ቦታ የሆነችውን በቅሎማነቂያ ለማጥቃትና ለማጥቃት ና ለመቆጣጠር የመጣን ያገዛዙን ጦር ሙትና ቁስለኛ አድርገው ወደ መጣበት ወልዲያ ዙሪያ መልሰውታል በተጋድሎው የአሳምነው ክፍለ ጦር ሶስተኛ ሻለቃ ና ዞብላምባ ክፍለ ጦር ሰባተኛ ሻለቃ በጥምረት የመጣውን የብልጽግና ኃይል ከፍተኛ ሰብአዊ ኪሳራ አድርሰው ወደ መጣበት በመመለስ ቁልፍ ወታደራዊ ይዞታቸው የሆነችውን ማነቂያን አስረክበዋል የብልጽግና ዙፋን ጠባቂ ሰራዊት እንደተለመደው የፋኖን ክንድ መቋቋም ሲያቅተው ንጹሐንን ኢላማ ያደረገ መድፍ በማስወንጨፍ ና ድብደባ በመፈጸም ንጹሐን ላይ ጉዳት ከማድረስ ባሻገር ቤትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት በማድረስ በቀል ሲበቀል ውሏል ይህ በእንዲህ እንዳለ የ206 ኮር 14ኛ ክፍለ ጦር የበረሀኛው ጅበላ ሙተራ ሻለቃ ጠላትን ተናንቀዋለች ከደብረ ኤልያስ ተነስቶ ወደ ቸርተከል እና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገው የብልጽግና ሰራዊት ከደብረ ማርቆስ የተነሳውን ኃይል በመነጠል ውጊያ የከፈተችው የ14ተኛ ክፍለ ጦር ጅበላ ሙተራ ሻለቃ በአገዛዙ ጦር ላይ ከፍተኛ ኪሳራ በማድረስ ሙትና ቆስለኛው አሸክማ ወደ መጣበት አጣድፏለች። ትስስር ፈጥሮ የተንቀሳቀሰው የብልጽግና ኃይል በሁለት ግንባር እንዲወጠር የተደረገ ሲሆን ከደብረ ኤልያስ ወደ ቸርተከል የተንቀሳቀሰው ሙሉ ለሙሉ ከበባ ውስጥ ገብቶ እየተጨነቀ ይገኛል። የደረሰበትን ከበባ ለመጣስ ተደጋጋሚ የሆነ የመድፍና የሞርተር ዱብዳ በማድረግ ወይዘሮ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ገድሏል። ትናንት ከአዲግራት ወደ መቀሌ የሚወስደው መንገድ በተቃውሞ የዘጉት የትግራይ ኃይል አባላት የሚያነጋግረን አመራር ካልመጣ አናቆም ማለታቸው ተሰማ። ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲል ከአዲግራት መቀሌ የሚወስደው መንገድ የዘጉት የትግራይ ኃይል አባላት ተናግረዋል። በጸደቀ ደንብ መልስ እንደተሰጠው የተነገረውና በሚዲያዎች በይፋ የተዘገበው የትግራይ ኃይል አባላት የመብት ጥያቄ እንደገና አገርሽቷል። ትናንት ሐሙስ ህዳር አራት 2018 ዓ ም ግራት ወደ መቀለ የሚወስደው ዋናው የመኪና መንገድ የመብት ጥያቄ ባነሱ የትግራይ ኃይል አባላት ተዘግቶ ብለዋል። የሰራዊት አባላቱ ዛሬ በአዲግራት ከተማ ዋና ዋና መንገዶች ባካሄዱት ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምፃችንን ሰምተው መልስ መስጠት ሲገባቸው ተደብቀውናል፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን፣ ድምፃችን ይሰማ፣ ጥያቄያችንን የማይመልስ አይመራንም የሚሉና ሌሎች መፈክሮች አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመ ያሉት ሰላማዊ ሰልፈኞቹ ከጥዋት ጀምሮ የዘጉት ዋና መንገድ እንዲከፍቱ በሀገር ሽማግሌዎችና በከተማ አስተዳደሮች ቢለመኑም የሚመለከተውን አመራር ሳያገኙ እንደማይከፍቱ በመንገር ትናንት እስከ ምሽት ድረስ ፈቃደኞች ሳይሆኑ ቀርተዋል። ከጥቅምት 3 እስከ ጥቅምት 7 2018 ዓ ም ለተከታታይ አምስት ቀናት ዋና የመኪና መንገድ በመዝጋት የተካሄደ የትግራይ ኃይል አባላት ሰልፍና ተቃውሞ ተከትሎ የትግራይ ጊዜያዊ አስተዳደሩ የክልሉ የጸጥታ ኃይሎች ተጠቃሚነት የሚረጋገጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የህክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት ስልጠናና ሌሎች ጥቅማጥቅሞች ያካተተ እንደሆነ ዘግበናል። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት የጸጥታ አመራሮች ውይይት ሲካሄድበት የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷል። ኤርትራ ከኢራን አገኘቻቸው የተባሉት እጅግ ዘመናዊ ድሮኖች የብልጽግናን የጦርነት ፍላጎት ቅዠት እንዳደረጉት እየተነገረ ነው። በቅርቡ የወጡ የሳተላይት ምስሎች የኢራን ማዕቀብ የተጣለበት ፋርስ ኤር ቀሽም 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኢሎሽን 62 የጭነት አውሮፕላን ምጽዋ ማረፉን ማሳየታቸው ተዘግቧል። በዚህ ጉዳይ ላይ የወጣ መረጃና ትንታኔ እንደሚጠቁመው ይህ እንቅስቃሴ በቴህራን እና በአስመራ መካከል በድሮን ቴክኖሎጂ ላይ ያተኮረ ወታደራዊ ትብብር እየተጠናከረ መሆኑን የሚያመለክት ሊሆን ይችላል። ትንታኔው እንደሚያሳየው ኢራን በቀይ ባህር የምጽዋ ወደብን ማግኘት በየመን ከሚገኙ ሁቲዎች በተጨማሪ በአፍሪካ በኩል ቀይ ባህር ላይ ጠንካራ መደላደል ይሰጣታል። ይህ ክስተት ጦርነት እየጠመቀና የ የባህር በር ካላገኘው ቀጠናውን አናውጠዋለሁ ለሚለው ብልጽግና ስሳት ጣብቂኝ ሁኔታን የሚፈጥር ነው ተብለዋል። ምክንያቱም ኢራን ከአዲስ አበባ ጋር ዲፕሎማሲያዊ ወዳጅነት እያሳየች በሌላ በኩል ደግሞ የኢትዮጵያ ዋነኛ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር የመከላከያ ትብብሯን እያጠነከረች በመሆኗ ነው። የተራቀቁ የኢራን ድሮኖች፣ የሚሳይል ቴክኖሎጂ ወይም የክትትል ስርዓቶች ወደ ኤርትራ ጦር ከገቡ የብልጽግናን የድሮን የበላይነት አፈር ድሜ ያበሉታል ተብለዋል። ይህም የአስመራን ስትራቴጂካዊ ቢተኝነት በማ በረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ የበላይነትን ይፈጥርላታል። ሆኖም የብልጽግና አክቲቪስቶች ኤርትራ ከኢራን ጋር አብራለች በሚል ለእስራኤል የማቃጠርና በምዕራባውያን ጫና እንዲደረግ እየለፈፉ ይገኛሉ። ይሁን እንጂ ብልጽግና ኤርትራ በኢትዮጵያ ውስጥና ውጭ የፈጠረችውን የኃይል አሰላለፍ በሚገባ ከተከታተለ በኋላ ሲቀሰቅሰው የነበረው ጦርነት እንዲቀርለት እየተማጸነ ነው። ጄኔራል አልቡርሃን ለተኩስ አቁም ስምምነት አራት ቅድመ ሁኔታቸው አራት ቅድመ ሁኔታዎችን ማቅረባቸው ተሰማ። በሱዳን ውስጥ ያለውን የእርስ በርስ ጦርነት ለማስቆም በአራት ሀገራት መካከል አዲስ ጥረት እየተደረገ መሆኑ ይታወቃል። በአሜሪካ፣ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ እና በግብፅ አማካኝነት እየተካሄደ ያለው ይህ ጥረት ምክረ ሀሳብ ያቀረበ ሲሆን በዚህም በአስቸኳይ የሶስት ወራት የሰብአዊነት ተኩስ አቁም እንዲደረግ እና በዘጠኝ ወራት ውስጥ ደግሞ ሁለቱም ተፋላሚዎች የማይሳተፉበት የፖለቲካ ሂደት እንዲጀመር ጠይቆ ነበር። ይህንን ምክር ሀሳብ የጀኔራል አብዱል ፈታህ አልቡርሃን መንግስት ውድቅ ሲያደርገው ተቀናቃኙ ፈጥኖ ደራሽ ኃይል ግን እንደሚቀበለው መግለጹ ይታወሳል። አልሱዳን የተሰኘው ጋዜጣ ዛሬ እንደዘገበው ደግሞ የሌተናል ጀኔራል አልቡርሃን መንግስት በአራትዮሽ አደራዳሪዎች በቀረበው ምክር ሀሳብ ላይ እንደሚስማማ አስታውቋል። ነገር ግን ምክር ሀሳብ ለመቀበል አራት ቅድመ ሁኔታዎችን ለአደራዳሪዎቹ ማቅረቡን ዘገባው ጠቅሷል። የመጀመሪያው በሀምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ በቅርቡ ከያዛቸው አካባቢዎች ለቆ እንዲወጣ የሚለው ሲሆን የፈጥኖ ደራሽ ኃይሉ ታጣቂዎች በሚዘጋጅላቸው ካምፕ ውስጥ ይግቡ የሚለው ደግሞ ሁለተኛው ነው። ፈጥኖ ደራሽ ኃይሉ ለቆ በሚወጣባቸው አካባቢዎች የፖሊስ ኃይል እንዲሰማራና ና የተኩስ አቁሙንና በፈጥኖ ደራሽ ኃይሉ ላይ የተጣለውን የጦር መሳሪያ ገደብ የሚቆጣጠር ዓለም አቀፍ ታዛቢ ቡድን እንዲሰማራ የሚሉት ደግሞ ሶስተኛና አራተኛ የተባሉት ቅድመ ሁኔታዎች ናቸው።